ብርሃን ነው። ሰዓችን፣ ተመልሰናል አድማጮቻችን። አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የግራኒት ዣካን ጉዳይ እንመልከተው። ባሳለፍነው ሳምንት የቀድሞ ቡድኑን አርሰናልን ገጥሞ ሁለት ኮል በሆነ ውጤት አጠናቋል። የፓሽን ችግር የሌለበት ግራኒት ዣካን የተመለከት ነው ከሚኬል ሜሬኖ የፈጠረውን ዝነኛ ፎቶ አስቀራ አደለት። በዛች ኢንሲደንት እንመልከተው ይህንን ጉዳይ ያው የቀድሞ ቡድኔ ነው እንደዚህ ነው የሚል የሆነ ትህትና ማሳየትም አልተመለከትንበትም። ግራኒት ጃካ ና ነገር ግን በክረምቱ ከፈረሙ የፕሪሚየር ሊግ ምርጥ ፈራሚዎች መካከል አንዱ መሆኑን እያሳየ ነው የሚገኘው። እንመልከተው። ልክ ነው፣ ግራኒት ጃካ በሰንደርላንድ በቀደም ጥቂት ስለ ሰንደርላንድ ስናነሳ ነበር እና በዚህ ውድድር ዘመን ላላቸው በጣም አስደናቂ አጀማመር ብዙ ክሬዲት ከሚገባቸው ተጫዋቾች መካከል አንደኛው ነው። ግን ሚኬል አርቴታ ሰምተሹ እንደሆነ ከጨዋታው መጀመር በፊት ሰጥቶት በነበረው ጋዜጣዊ መግለጫ ላይ ከዚህ ክረምት ባለፈው ከነበረው የዝውውር ጊዜ ምርጥ ፈራሚዎች መካከል አንደኛው ነው ብሎ አድንቆት ነበር እና በአርሰናል ስለነበራቸውም ግንኙነት ሲናገር ጥሩ አሰልጣኝ እንደሆነ ያገዘኛል ጥሩ አሰልጣኝ እንዲሆን ያገዘኝ ነው በጣም ጥሩ መሪ ነበር የማይረሱ ጊዜያት ከሱ ጋር ነበሩኝ ብሎ ለሰንደርላንድ በጣም እንደ ትልቅ ቱርቦ ቻርጅ እንደሚቆጥረው በደንብ ቡድኑን እንደሚመራ ተጫዋች እንደሚቆጥረው ተናግሮ ነበር እንግዲህ በቀደም ጨዋታው ሲደረግ እንዳነሳሹ ከቀድሞ ቡድኑ ጋር ነው የተጫወተው ከአርስናል ጋር በአርስናል የነበረው ታሪክ የውጣ ውረድ ታሪክ ነው የነበረው የወጣ ውረድ ታሪክ ነው የነበረው። ለምን የውጣ ውረድ ታሪክ ላለው? ያው እንደምታስታውሹው የሆነ ጊዜ ከደጋፊዎች ጋር፣ በተለይ በዛ ክሪስታል ፓላስ ጨዋታ ተቀይሮ ሲወጣ ቀስ እያለ ለምንድ ነው የሚወጣው? ሁለት እኩል ነው ኮ ማሸነፊያ ጎል ማስቆጠር አለብ፣ ለምንድ ነው ቀስ እያለ የሚወጣው የሚል ብስጭት ስለነበራቸው በሌሎችም አጋጣሚዎች በብርቱ ከሚተቹ የአርሰናል ተጫዋቾች መካከል አንደኛው ስለነበር ከዛ ጨዋታ በኋላ በድጋሚ ለአርሰናል ይጫወታል የሚል ግምት በጭራሽ አልነበር በዚያው ክረምት ወደ ቡንደስሊጋ ለመመለስ አንዴ ከዶርትሙንድ ጋር፣ አንዴ ከሆፈናይም ጋር፣ አንዴ ከሃምቡርግ ማ ነው ሃምቡርግ አልነበረም። ከአንዴ ከሀርታ በርሊን ጋር ለሀርታ በርሊን ለመፈረም በተለይ በጣም ተቃርቦ ነበር። አርቴታ በዛ ሰሞኑ ነው የአርስናል አሰልጣኝ ሆኖ የተሾመው እና አግባባው ና አንበልነቱን ቢቀማም ከዚያ በኋላ ግን የአርስናል ጠቃሚ ተጫዋች ሆኖ ቆየ። በተለይ በመጨረሻው ሲዝን በጣም ጥሩ ነበር። እኔ አሁን የአንድ ሶስተኛ አይደለ? ገና ስለ ሲዝኑ የምናውቀው ነገር የለም፣ ጥቂት ፍንጮች አየን እንጂ። ግን ወደ አንድ ሶስተኛ ገደማ ነው። እና በዚህ የውድድር ዘመኑ አንድ ሶስተኛ ጊዜ ውስጥ ምርጥ ፈራሚዎች የምንላቸው አሉ። እስካሁን ድረስ ባለው ጊዜ ብቻ ከምርጦቹ ፈራሚዎች መካከል የሚጠቀስ ይመስለኛል። ግን ደግሞ ቫሊው ፎር መኒ ደግሞ ካልሽ ከወጣበት ገንዘብ አንጻር ደግሞ ካልሽ ምርጡ ፈራሚ ነው። አስራ ሁለት ሚሊዮን ፓውንድ ነው የከፈሉት። ያው ረጅም ጊዜ ሊያገለግላቸው የመጣ ተጫዋች አይደለም። እንዲያውም ከሰንደርላንድ ጠቅላላ የምልመላ አካሄድ አንጻር የእሱ የእድሜ ያለበት እድሜ ወጣ ያለ ነው። ብዙዎቹ ተጫዋቾቻቸው ከሀያ አራት እና ከሀያ አምስት አመት በታች የሆናቸው ተጫዋቾችን ነው ሰንደርላንድ ያስፈረሙ። እሱ ሰላሳ ሶስት አመት ሆኖ ልምድ ጠገብ ተጫዋች ነው እንደመጣም ነው አንበል ያደረጉት። ግን በቀደም የአርሰናል ደጋፊዎች ብዙ በትዊተር ላይ ምም ተናደውበት እንደ አይነት የቁጣ መልእክቶች ሲጽፉ ምናምን አይተናል። በኋላ ግን እዛው ጨዋታ ላይ አብረውት የተጫወቱ የአርሰናል ተጫዋቾች አሉ። እሱ አርሰናሎች በነበረበት ጊዜ ያልነበሩ አሉ። ለምሳሌ ራይስ የአርሰናል ተጫዋች አልነበረም። በዚያ ተመሳሳይ ጊዜ ራይ የአርሰናል ተጫዋች አልነበረም። ወይ ሜሪኖ፣ ወይም እንደዚህ እንደዚህ አይነት ተጫዋቾች ወይ ዙቢ ሜንዲ፣ ወይ ቲምበር፣ ወይ ካላፊዎሪ አብረውት አልተጫወቱም። ለነዚህ እንግዳ ነው። ግን አብረውት የተጫወቱ ተጫዋቾች ደግሞ ነበሩት። ብዙ የቀረ ፍቅር የነበራቸው አይመስለኝም። ከዛ ጨዋታ በኋላ ሰላም ያሉ ተጫዋቾች ነበሩ። ቶሎ ሄዶ በደንብ ሰላም ያለው በሌቨር ኩዘን አብሮት የተጫወተውን ፒየሮ ኢንካፒየም ፒየሮ ኢንካፒየም ግን እንደ ቀልድ ነገር ብሎ ግን ከሱ ጋር ብዙ ሰላምታ እየተሰጣጣ የመቆየት ፍላጎት እንዳልነበረው አይነት ገሸሽ ብሎ ቀልዶ ነገር ሄደ እና አናዷቸዋል። ግን እኔ ለዛ ቡድን ነው የሚጫወተውን። ከአርሴናል ጋር ታሪክ ሊኖረው ይችላል የሰባት አመት ታሪክ አለው። ልክ ነው። የውጣ ውረድ ታሪክ ነው። የውብ መቋጫ የነበረው ታሪክ ነው። ዋንጫ አሸንፏል ከአርስናል ጋር ሆኖ እንደዚህ ግን ለሰንደርላንድ ነው የሚጫወተው። የሰንደርላንድ አንበል ነው። እዛ ጨዋታ ላይ ሰንደርላንድ አንበል። ሄንደርሰን ከሊቨርፑል ጋር በነበረው ጨዋታ እንዳሳየው አይነት ኮሚትመንት ነው እሱ የሚያሳየው። ግን ደግሞ በባህሪ የሚታወቅ ባህሪ አለው ኃይለኛ ሀይለኝነት ነገር ያለው ተጫዋች ነው እና እኔ እንደ የሰንደርላንድ ደጋፊዎች ኢንጆይ የሚያደርጉት ይመስለኛል። አርሰናል ደጋፊዎች ይገባኛል ለምን እንደዚህ አይነት ስሜት ሊፈጠር እንደሚችል፣ ግን እሱ ግራኒት ዣካ ይነነት ሼል ልክ እንደዛ ነው። ዣካ በቃ ስሜቱን ያለመቆጠብ የሚገልጽ አይነት ተጫዋች ነው እና አሁን አርሰናል አስር ተከታታይ ጨዋታ ሳይሸንፍ ማ ነው ሲያሸንፍ ከቆየ በኋላ ነጥብ ሲጥል ሁለቱም ጎሎች ላይ በቀጥታ አልተሳተፈም፣ ግን የሰንደርላንድ ድል ውስጥ ትልቁ ውጤት ውስጥ እዛ ጨዋታ ላይ የተገኘ አንድ ነጥብ ውስጥ ትልቁ ኦርኬስትሬተር ነበር። አሲስትም ጎልም አላስቆጠርም፣ ግን ምንም ጥያቄ የለውም ሌላ በድጋሚ ጥሩ የተጫወተበት ጨዋታ ነው። ስለዚህ ከሰንደርላንድ እንደዚህ ጥሩ መጀመር ጀርባ ካሉት ተጠቃሽ ስሞች መካከል ከድራይቪንግ ፎርስ መካከል አንደኛው ነው። በተለይ ደግሞ የእሱ ልምድ ያስፈልጋቸው ነበር። አሁን ስብስቡ ከፕሪምየር ሊግ ወጣት ቡድኖች መካከል አንዱ የሚያደርገው ስብስብ ነው ሰንደርላንድ እና እንደ ግራኒጃካ አይነት ብዙ ያየ ባለ ልምድ ያስፈልጋቸው ነበር። ያንንም የመሪነት ኃላፊነት ነው እየተወጣ ያለው አሁን የቡድኑ ተጫዋቾች የሚሰጡትን አስተያየት ሴት እና ደግሞ በአርሰናል አንድ በጣም ደጋፊዎችን ያናደዳቸው የነበረው ነገር ቬንገር እኮ የሆነ ጊዜ ቢሮቸው ጠሩትና ታክል አትውርድ በ፣ ለምን ታክል ትወርዳለህ፣ ታክል የአንተ ጥንካሬ፣ ታክል ከወረድ ካሉና ክሊፕ አዘጋጁ የአሪፍ ታክሎች ክሊፕ፣ እነዛ ቪየራን ለሎንግ ምናምን ያስብሉት የቅልጥማሙ ምናምን የሚያስብሉትን የታክል እንትኖች አመጡ፣ ኮሌክት አደረጉ። ሌሎች ጥሩ ታክለሮች እንዴት ታክል እንደሚወርዱ ምናምን። እሱ ግን የመጨረሻው ሪዞርት ነው መሆን ያለበት። ወደ ታክል አትውረድ፣ በቃ ግድ የለን ቦታ ላይ ብቻ። አሁን ምክንያቱም ታክል ይወርዳል፣ የሆነን ተጫዋች ቅልጥም ያገኛል፣ በቃ ይወጣል። አምስት ጊዜ ስትሬት ሬድ ካርድ አይቷል፣ በቀጥታ በአንዳንድ ትልልቅ ጨዋቶች ሳይቀር። አንዳንዴ ደግሞ በጣም ስሜታዊ ስለሆነ በንዴትም ከሌሎች ተጫዋቾች ጋር በመጣላት በቀይ ይወጣል። አንዳንድ ጊዜ በፕሬስ ኮንፈረንስ ላይ እንደምናየው ህጻናት ምናምን ያ የአርሰናል ተጫዋቾችን ያንጓጠጠበት ጊዜ ነበር። እንደዚህ ነው። በጣም ኢሞሽናል፣ በጣም ስሜታዊ ሰው መሆኑ የታወቀ ነው። መቼስ ግን እንዴት እየበሰለ እንደመጣ የምታውቂው። አሁን አራት ዓመት ሆኖታል ቀይ ካርድ ካየ የሆነ ጊዜ ቀይ ካርድ ቀለቡ የሚመስል ተጫዋች ነው። አሁን አራት ዓመት ሆኖታል ቀይ ካርድ ካየ። የመጨረሻ የአርሰናል ሲዝን ላይ ቀይ ካርድ የመጨረሻዎች ሁለት የአርሰናል ሲዝኖች ላይ መሰለኝ ቀይ ካርድ አላየም። ሁለቱ የሌቨርኩዘን ሲዝኖች ላይ ቀይ ካርድ አላየም። ይሄኛው ሲዝን ከተጀመረም በኋላ ቀይ ካርድ አላየም። አንድ በጣም የሚጠለጠልበት ነገር ቬንገር ራሳቸው ታክል አትወረድ እስኪሉስ ድረስ አሳሳብ የነበረው አርሰናልን ብዙ የጎዱ ቀይ ካርዶች ተመልክቶ ያውቃል። አሁን የበለጠ እየተረጋጋ እንደመጣም ታያለሽ። ያ ቁጣ ያ ያንን ቁጣ ቻነል የሚያደርገው ለቡድኑ ጥቅም እንጂ የሆነ የባላጋራ ቡድንን ተጫዋች ጉሮሮ ለመያዝ አይደለም። ይህ እንደዛ ነው የሚያደርገው በፊት በጣም ኃይለኛ ባህሪ ያለው ተጫዋች ነው የነበረው። ሁለት ሰዎችን ያደንቃል ለዚህ እንዲስክን ለማለቱ አንደኛ እንደ ሰው አርቴታን እንደ ሰው እኔን ሀንድል ባረገበት መንገድ እንደ ተጫዋች ሆን ያለውን ሰውን ይላል። የአርቴታ ኢንጂኒየስ ነው ምንድ ነው ብሎ በታክቲካዊ ምክንያቶችም አድንቆታል። ግን የበለጠ ግን በተለይ ከነበረበት ሁኔታ አንጻር በአርሰናል ውስጥ ያንን ሁኔታ እንዲቀየር ያደረገው ለዛ ቡድን እየጠቀምኩ መቀጠል እንደምንችል እርቅ ሊኖር እንደሚችል ከደጋፊዎች ጋር ያሳመነኝ አርቴታ ነው አለ። ደግሞ የመጨረሻውን ምርጡን ሲዝን ሲያሳልፍም የግራ ስምንት ቁጥር አድርጎ ስምንት ነው ዘጠኝ ጎሎች እና ሰባት አሲስቶች መሰለኝ አስራ ስድስት የጎል ኮንትሪቢሽን ነበረው። ለዣካ ዲኤም ሆኖ ለመጣ ተጫዋች የሚገርም ሲዝን ነው የነበረው ያ የመጨረሻው ሲዝን የ ሁለት ሺ ሀያ ሁለት ሀያ ሶስት የውድድር ዘመን ማለት ነው። ከቡድኑ መሪዎች መካከል አንደኛው ነበር፣ ግን ፍጹም በተለየ ሚና ነው ሻቢ አሎንሶ ሰው ደግሞ እሱ ደግሞ እንደ ተጫዋች ተቀራራቢነት ያላቸው ይመስለኛል። በቴክኒካዊ ምክንያቶች አሁን ለምሳሌ ረጃጅም ኳሶች ማቀበል የሻቢ አሎንሶ አንደኛው ችሎታ ነበር። በፕሪሚየር ሊግ ረጃጅም ኳሶች በማቀበል አንደኛ ነው ግራኒት ዣካ። ስለዚህ የስታይል መመሳሰል አላቸው። ያንን ቦታ ተመሳሳይ በሆነ መንገድ አርቴታም ለነገሩ እዚያ ቦታ ላይ ይጫወት ነበር። በተለይ በቬንገር ጠለቅ ያለ ሚና ተሰጥቶት ይጫወት ነበር። ብዙ ጊዜ አድቫንስድ አማካይ ሆኖ ሲጫወት የቆየ ቢሆንም ግን የገረመኝ ለአሰልጣኝነት እየተዘጋጀ ስለሆነ ወደ ሚላን፣ ወደ ዩቬንቱስ፣ ወደ መካከለኛው ምስራቅ ብዙ ደሞዝ የሚያገኝበት የበለጠ ዝና ወዳለበት ክለብ መሄድ የሚችልበት እድል ነበረው። ግን ምናለ አለ አሰልጣኝ ለመሆን የተዘጋጀው ስለሆነ ሌላኛውን ታሪክ ማወቅ ፈልጋለሁ። ላለመውረድ የሚደረግ ፉክክርን፣ ሞመንትስ ኦፍ ሰፈሪንግ ኤንድ ሶሊዳሪቲ ማወቅ ፈልጋለሁ። አብሮ ሰፈር ማድረግ ምናምን እንዴት እንደሆነ ማወቅ ፈልጋለሁ። ምክንያቱም ግራኒት ዣካ በተጫዋችነት ታሪኩ ላለመውረድ የሚጫወት ቡድን ውስጥ ተጫውቶ አያውቅም፣ ስሜቱ ምን እንደሆነ አያውቅም። አሰልጣኝ ሲሆን ምናልባት ላለመውረድ የሚጫወትን ቡድን ሊሆን ይችላል በማሰልጠን የሚጀምረው። ስለዚህ ያንን ኤክስፒሪንስ ማድረግም ስለፈለግኩ ነው አለ። ግን በሱ ምክንያትም በሱ ጉብዝና ምክንያት ግን ሰንደርላንድ ላለመውረድ አይደለም አሁን እየተጫወት ያሉ። አመቱ መጨረሻ የተኛው ቦታ ላይ እንደሚያጠናቅቁ አይታወቅም፣ ለመተንበይ ያስቸግራል። እንዲህ አይነት ቡድኖችን ግን አይወርዱም። ላለመውረድ በሚደረግ ዶግ ፋይት ውስጥ የሚገኙ አይመስለኝም። ሰንደርላንዶች በሱ ምክንያት አንድም በግራኒት ዣካ ምክንያት ነው። ሲመጣ ግን አላማው እሱ ነው የነበረ። እንዴት እንዴ ሲሆን እስቲ ለአለም ወረድ የሚደረግ ትግል ከሚልም ስ ወደ ፕሪሚየር ሊግ መመለስ ምናምን አለ። ግን ለገንዘብ ብሎ አደለም ወደ ሰንድላንድ የመጣው የበለጠ ትልልቅ ፕሮፖዛሎች ነበሩት። እና በብዙ መለኪያዎች ለምሳሌ በፕሪሚየር ሊግ የእሱን ያህል የተሻለ ኢንተርሴፕሽን ሬት ያለው ተጫዋች የለም። ብዙ ኳስ ይቀማል። በቀደም ስለ ሰንደርላንድ ስናነሳ የጠቀስኳቸው አንዳንድ ቁጥሮች ነበሩ። በነዛ ቁጥሮችም ላይ ያንን መገንዘብ ይቻላል። ግራኒት ዣካ የቡድኑ ሮክ ነው ማለት ይቻላል። በፕሪሚየር ሊግ የሱን ያህል ብዙ ኪሎ ሜትር የሮጠ ተጫዋች የለም። ከሰንደርላንድ ተጫዋቾች መካከል ብዙ ኳስ የነካው፣ ብዙ ፓስ ያደረገው፣ ብዙ ፓስ በሶስት ነው የሜዳ ክፍል ያደረገው፣ ብዙ ፓስ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ያደረገ ተጫዋች የለም። እሱ ብቻ ሳይሆን ምሳ በተለይ አሁን በማጥቃት በኩል ያለውን ተጽዕኖ ካየሽ አንዳንድ ጨዋታዎች ላይ ከብሬንፎርድና ካስቶን ቪላ ጋር የመጨረሻ ደቂቃ ጎሎች ሲቆጠሩ እሱ ነው የመጨረሻ ኳስ ያቀበለው። ባለፈው ከኤቨርተን ጋር የአቻነት ጎል ያስቆጠረው እሱ ነው። ስለዚህ በሱ ቀጥተኛ የጎል አስተዋጽኦ ምክንያት አራት የጎል አስተዋጽኦ አለው። አራቱም በጣም ወሳኝ በሆነ የጨዋታው ነጥብ ላይ የተገኙ አሲስቶችና ደግሞ ጎል ነው ስለዚህ አምስት ነጥብ በሱ አሲስትና ጎል ተገኝቷል። የአምስት ነጥብ ሰንደርላንድ ያለበት ቦታ ላይ እንዲገኝ አድርጎታል። ስለዚህ ብዙ ኪሎ ሜትር በመሸፈን በኢንተርሴፕሽን ሬት ዱዌሎች በማሸነፍ ምናምን ትልቅ ጥቅም የሰጠ ነው። ከዛ ደግሞ በቆመ ኳስ በጣም አስፈላጊ መሳሪያቸው ሆኗል። በነገራችን ላይ ከአርሰናልም በላይ በቆመ ኳስ ላይ ጥገኛ ነው ሰንደርላንድ። አርሰናል የቆመ ኳስ ዲፔንደንስ ሴት ፒስ ዲፔንደንስ ምናምን ካለበት ሰንደርላንድ አርባ ስምንት ፐርሰንት የሚሆነውን የጎል እድል የሚፈጥረው ከቆም ኳሶች ነው። የቆሙ ኳሶች አሻጋሪ ደግሞ ግራኒት ዣካ ነው። ስለዚህ በጣም ጠቃሚ መሳሪያ ነው ማለት ነው። ለእኔ በቫሊዩ ፎር መኒ በሚባለው በተለይ ብዙ ወጥቶባቸው፣ ለምሳሌ ብሪያን ቦሞ በጣም ግሩም አጃማ ብር ነው ያደረገው። አይንክ ዙቢ ሜንዲ በጣም ጥሩ ነው የጀመረው። ሌሎችም ብዙ ተጫዋቾች ቮልተማደ፣ ሺረር ሰሞኑን የኒውካስልን አጫወት ግን ጎርቶታል። አሁን ምክንያቱም እንደ ኢሳቅ ፕሬስ አያደርግም እንደ ኢሳቅ ከጀርባ አይሮጥም። ስለዚህ ኒውካስል የድሮን ካውንተር አታክ መጫወት አልቻለም። ቢልም የቮልተማደም ድንቅ ነበር። መጀመሪያ የኪቲኬ እንደዚህ ጥሩ ነበር። ብዙ ተጫዋቾች መጥቀስ ይቻላል። በአነስ እነዚህ ሁሉ ግን ብዙ ገንዘብ የወጣባቸው ናቸው። ከወጣበት አነስተኛ ገንዘብ አንጻር አይ ቲንክ የፕሪሚየር ሊጉ የዚህኛው ሲዝን የእስካሁኑ ምርጡ ፈራሚ ቢባል የሚበዛበት አይመስለኝም። ተጽዕኖ በጣም በግልጽ የሚታይ ጎላ ያለ ነው።